መዝሙረ ዳዊት ምዕራፍ 18 ከቁጥር ሶስት ጀምሮ ምን ይላል? ምስጋና የሚገባውን እግዚአብሔር እጠራለሁ ከጠላቶችም እድናለሁ አለ። እውነት ነው። ንጉሥ ዳዊት ትልቅ የገባው ሰው ነው እና በእሱ በዛ ሰዓት በብዙ አይነት መከራ ውስጥ ነበር የሚያልፈው። ነገር ግን ምናለ ምስጋና የሚገባውን እግዚአብሔር እጠራዋለሁ እርሱ በሕይወቴ እርሱ አልቃል ቃል ይገባል አለ። እርሱ መሪ ነው አለ። ነገር ግን እኔ በምንም አይነት ሁኔታ ውስጥ ልለፋ አለ፣ በምንም አይነት መከራ ውስጥ ልለፋ አለ። እግዚአብሔር አንተ ትልቅ መለዋ፣ እግዚአብሔር አንተ መልካም። ለእርሱ እውቅና ዕውቅና ሰጠዋለሁ አለ። እውነት ነው። ከሱ ትልቅ ትምህርት የምንማረው ብዙ ነገሮች አሉ። መሰግን ነገሮቻችን ይፈታል። ስናመሰግን በድል እንገባለን በድል እንወጣለን ማለት ነው። ስናመሰግን በጠላቶቻችን ራስ ላይ እንጫማለን ማለት ነው። ስናመሰግን አይለኛ በሆነው ነገሮቻችን ላይ አይሆንም ባለው ነገሮቻችን ላይ እግዚአብሔር ድልን ይሰጠናል። እግዚአብሔር መከናወንን ይሰጠናል። ወገኖች እናመስግን እያ በምስጋና ውስጥ ማሸነፋለን። እግዚአብሔር ቃል ሲናገር የሚያመሰግነኝ ያከብረኛል ይላል። ተመስገን ማለት ብቻ ነው። በቃ ተመስገን። አንተ ልክ ነህ። አንተ መልካም ነህ። አንተ ላይ ወቴ መልካም ነህ። ለትዳሬ አንተ መልካም ነህ። ለልጆቼ አንተ መልካም ነህ። ለወደፊት እቅዶቼ አንተ መልካም ነህ ስንለው ለእርሱ እውቅና ስንሰጠው እግዚአብሔር በሕይወታችን ላይ ተአምራታዊ እጆቹን ስናይ እንኖራለን ማለት ነው። በተአምራት እየኖርን እግዚአብሔርን ከፍ ከፍ እያደረግነው በዚህ ምድር ላይ መኖር እስካለብን ጌታ እስከሚመጣ ድረስ የእግዚአብሔርን እጆች የእግዚአብሔርን ክንዶች በማየት ሀሌሉያ፣ እግዚአብሔርን እናደንቃለን ማለት ነው። ሀሌሉያ ምክንያቱም የኛ ሰሪ ራሳችን አይደለም። የኛ ሰሪያችን አለ። የኛ ሰሪ እግዚአብሔር ይባላል። ሰውን አለ እንደ መልካችን እንደ ምሳሌያችን እንፍጠር አለ። ኢየሱስ ጌታ ነው። ስለዚህ የኛ ፈጣሪ የኛ ሰሪ እግዚአብሔር ስላለ ለእርሱ ለርሱ ኃላፊነቱን ልንሰጥ ያስፈልጋል። እግዚአብሔር የተመስገን ጠዋትም፣ እግዚአብሔር የተመስገን ከሰዓትም፣ እግዚአብሔር የተመስገን ምሽትም፣ እግዚአብሔር የተመስገን ሌሊትም። ሀሌሉያ! ምክንያቱም በእኛ ውስጥ ያለው መንፈስ ቅዱስ ሀሌሉያ፣ የሚሰራ መንፈስ ነው። የተቀበልነው እኔ በሄድ ይሻላል አጽናኙን መንፈስ ቅዱስ እሱን ይልክላችኋለሁ። እርሱ በመጣ ጊዜ አጽናው እርሱ በመጣ ጊዜ ይደግፋቸዋል። እርሱ በመጣ ጊዜ መንገድ ያሳያቸዋል። እርሱ በመጣ ጊዜ ይመራቸዋል። ስለዚህ ይሄ መንፈስ ቅዱስ ይመራል። ይሄ መንፈስ ቅዱስ ይገስጻል። ይሄ መንፈስ ቅዱስ ልክ ነህ፣ ልክ አይደለሽ። መልካም ባልሆኑ መንገዶች ስና- ይሄ ትክክል አይደለም፣ ተመለሱ፣ በዚህ መንገድ ሂዱ፣ ይወቅሳል፣ ይወቅሳል፣ ይወቅሳል። ሀሌሉያ። ልክነሽ ልክነሽ መልካም ነው ይለናል። አለ፣ በውስጣችን ምልክት አለ። አይተነዋል፣ ዳሰነዋል፣ ቀምሰነዋል። ይህ መንፈስ ቅዱስ ሲመራን አይተናል፣ ሲያሻግረን አይተናል፣ ምድረ በዳውን ሲያለመልምልን አይተናል። ሀሌሉያ! ወገን ሲሆነን አይተናል፣ ሞገስ ሲሆነን አይተናል፣ ታምራታዊ እጆቹን ሲገልጥልን አይተናል። ለነሙሴ የተገለጠ ጌታ ለነያሱ የተገለጠ ጌታ ለኛም በሕይወታችን ዘመን ሁሉ ሲመራል፣ እስከዚህ ሰዓት ድረስ ደቂቃ አይተናል። እኔ አይቻለሁ። ኢየሱስ ጌታ ነው። ክብር ሁሉ ለሱ ይሁንለት። ጌታዬን አመሰግነዋለሁ። እስትንፋሴ እሱን ልታመሰግን ነው የተፈጠረችው። የኔ እስትንፋስ አምላኬን ልታመሰግን፣ አምላኬን ልታደናንቅ፣ አምላኬን ከፍ ከፍ ልታደርግ ነው የተፈጠረችው። ለዚህ አለኝ አምላክ አለኝ አለኝ መሪ አለኝ ልንለው እግዚአብሔርን ያስፈልጋል።